በነገራችን ላይ ይህን ቪዲዮ ስታዳምጡ ሳይለንት ሳታረጉ ብታዳምጡት ሁላችሁንም ይጠቅማል ሁላችሁንም ዩቱበሮች፣ ሁላችሁንም ጓደኞችን የሚጠቅም ስለሆነ ለእናንተው ብዬ ስለሆነ ይህን ነገር የሰራሁት ይህን ቪዲዮ የሰራሁት ለእናንተው ብዬ ስለሆነ፣ ሳይለንት ሳታደርጉ ሁላችሁም ብታዳምጡት ሁላችሁም ትጠቀሙበታላችሁ። እርግጠኛ ነኝ ሁላችሁም እንደምታመሰግኑኝ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኤችዲ ቤተሰቦች እንደምናላችሁ፣ እኔ ደህና ነኝ አልሐምዱሊላህ ረቢል አላሚን። እንግዲህ ሰሞኑን ጠፍቻለሁ ማለት ነው ከጠፋሁም አንድ አስር ቀን አስራ አምስት ቀን እንኳን አልሆነ አስራ አምስት ቀን እንኳን አልሆነኝም ማለት ነው ለአስር ቀን አካባቢ ለአስር ቀን ወይ ለአስራ አንድ ቀን አካባቢ ጠፍቻለሁ ማለት ነው። የጠፋሁበትን ምክንያት ደግሞ ዛሬ ይዤላችሁ መጣለሁ ማለት ነው። የእኔ ውድ ቤተሰቦች እንዴት ናችሁ? ለማንኛውም ንፍቅ ንፍቅ ፍቅ ብላችሁኛል። ጉንፋን ደግሞ ይዞኛል። እንግዲህ ጉንፋን ይዞኛል ማለት ነው የኢትዮጵያ ጉንፋን አይለቅም ድምፄ ተቀይሯል ምን ሆና ነው ሀውለት እንደዚህ ድምፅሽ የተቀየረው ምናምን እንዳትሉ ጉንፋን ይዞኝ ነው ማለት ነው እንግዲህ የኢትዮጵያ ኑሮ ከጉንፋኑ ሲለቅ ሌላ ጉንፋን ሌላ ያ ጉንፋን ሲለቅ ደግሞ ሌላ ጉንፋን ነው እና ድምፄ በጉንፋን እንደተያዘ ነው ማለት ነው ቪዲዮ ለመስራት እንኳን ፋታ አልሰጠኝም ሁልጊዜ ጉንፋን ነው የሚይዘኝ እዚህ ሀገር ችግሩ ምን እንደሆነ አይታወቅም ማለት ነው ውዶቼ እና እንዴት ናችሁ? ናፍቃችሁኛል። እስኪ ቻናሌን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን እየጻፋችሁልኝ አበረታቱኝ ማለት ነው። እና ሰሞኑን ጠፍቼ ከርም የነበረ ምንድ ነው የጠፋሁበት ምክንያት በጣም አስፈላጊ ለሁላችሁም ይሆናል ብዬ ይዤላችሁ የመጣሁት ቪዲዮ አለኝ ማለት ነው። ይህን ቪዲዮ ሁላችሁም ሁላችሁም ሁላችሁንም ቤተሰቦችን እህቶችን ወንድሞችን በተለይ ይመለከታል ማለት ነው ዩቱበሮች ሁላችሁም ከውጭ ሀገር ከሌሎች ሀገሮች ወደ ኢትዮጵያ ወደ ሀገራችሁ ስትገቡ በጣም ጥንቃቄ እንድታደርጉና በእኔ ላይ የደረሰው ነገር ደግሞ በእናንተም ላይ እንዳይደርስ እኔ ያሳለፍኩትን እናንተ እንዳታሳልፉ የሚሆን ምክር አዘል የሆነ ሀሳብ ነው ይዤላችሁ ያመጣሁት ማለት ነው እና የጠፋውበት ምክንያት ምንድን ነው ስልኬ ተወስዶብኛል ማለት ነው እንግዲህ ሰርፕራይዝ አስመሰልኩት ሰርፕራይዝ አስመስያዋለሁ ማለት ነው፣ ውዶች እና ስልኬ ተወስዶብኛል። ስልኬ ስልኬን ወስዶታል ሌባ ወስዶታል ማለት ነው። በጣም በሚገርም ሁኔታ እኔ እውነት ለመናገር በጣም ነው ያዘንኩት። በእርግጥ ሌባ እንዳለ እንደሚወሰድ ምናምን ምናምን አውቃለሁ፣ ግን በጣም ጥንቃቄ አድርጌ ነበረ። ይወሰዳል ብዬም አላመንኩም ነበር፣ ነገር ግን ያው እንግዲህ ፈጣሪ ያለው ፈጣሪ የፈቀደው እሱ ያለው ነው የሚፈጸመው። ሰው ባሰበበት አይውልም፣ ባሰበበት አያድርም እና እሱ ያለው ነው የሚሆነው እና ስልኬን ወስደውታል ማለት ነው። እንዴት ነው እንዴት አድርገው ነው የወሰዱት? እኔ በጣም ጥንቃቄ አድርጌ ነበር። ነገር ግን ጥንቃቄ ባድርግም በጥንቃቄ አልቀረልኝም። በጣም በሚገርማችሁ ሁኔታ ሌቦቹ ምንድን ነው የሚያጠኑት? ከአረብ ሀገር ቀጥታ የአረብ ሀገር ሴቶቹ ነው በብዛት የሚያጠቁት ደግሞ ሴቶቹ ነው ማለት ነው። ሴቶቹ ከአረብ ሀገር ወደዚህ ሲመጡ ከየትኛውም ቦታ ወደዚህ ሲመጡ ለሁሉም ነገር፣ በተለይ ብዙ ዓመት የኖሩ ልጆች በጣም ይወዛገባሉ። ሁሉ ነገር አዲስ ነው የሚሆንባቸው። በቃ የሆነ ሰውም ያምናሉም አያምኑምም። ቢያምኑም ባያምኑም ዝሮ ዝሮ አይቀርላቸውም አዲስ መሆናቸውን ስለሚያስነቁ ማለት ነው። በጣም እንለያለን በነገራችን ላይ። በምናችን እንደሚያውቁን እኔ አላውቅም ማለት ነው። በጣም ነው የሚገርመኝ። የፈለጋችሁትን ያክል የፈለጋችሁትን ያክል ቡትት ብላችሁ ቡትቶ ለብሳችሁ ብትወጡ ራሱ በአለባበስ አትሉ በምን አትሉ በቃ የሆነ እነሱን ተመሳሳይ አይነት ልብስ ለብሳችሁ ብትወጡ ራሱ አይቀርላችሁም ማለት ነው እና በጣም ጥንቃቄ አድርጉ ውዶች። በተለይ ዩቱብ ቻናል ያላችሁ ልጆች ቻናላችሁን እንዳታስወስዱ። እኔ አላህ ነው ያወጣኝ። በጣም አስር ቀን የቆየሁበት ምክንያት ቻናሌ ከዛኛው ስልክ ላይ ሂዶ ነበረ አብሮ ሂዶ ስለነበር ያንን እዛኛው ስልክ ላይ የሄደውን ቻናሉን ወደዚህኛው ስልክ ለመገልበጥ ለማስቀረት ማለት ነው በጣም ብዙ ጊዜ አታክቶኛል። በጣም ብዙ ነገር ሁኛለሁ ማለት ነው። በጣም ብዙ ነገር ሁኜ በጣም ለፍቼ ለፍቼ ለፍቼ ገና ትላንት ነው የተመለሰልኝ ማለት ነው። ወደዚህኛው ስልክ የገለበጥኩት ገና ትላንት ነው። እሱም እንደውም የተገለበጠበት ምክንያቱም ወደዚህኛው ስልክ የቀረልኝ የተረፈልኝ ቻናሌ የተረፈልኝ ምክንያቱ እና ዋናው ትልቁ ነገር ቻናሌን በሁለት ስልክ ነበረ። እንደውም አብዛኛዎቻችሁ ጓደኞቼ፣ በተለይ በጣም ቅርብ የሆናችሁ ጓደኞቼ ታቁታላችሁ ማለት ነው። ሁለት ቻናል፣ ሁለት ስልክ እንዳለኝ ታውቃላችሁ ማለት ነው። እና በሁለት ስልክ ቻናሌን በሁለት ስልክ አድርጌው ስለነበረ ሊቀርልኝ ችሏል። ለዛውም አዲስ ስልክ ገዝቼ ወደ አዲሱ ስልክ ስገለብጠው ኢሜይሉ በጣም አስቸግሮ ነበረ። በጣም ፕሮቴክት አድርጌው ነበረ በተለያዩ ቁልፎች፣ በአውተንቲኬተር፣ በባክፕ ኮድ፣ በቱስቴ ቬሪፊኬሽን፣ በተለያዩ በፎን ነምበር፣ በኢሜይል በምን በምን ፕሮቴክት አድርጌው ስለነበረ ቆልፌው ስለነበረ በቀላሉ ሊገባልኝ አልቻለም ማለት ነው። በጣም አታክቶኛል፣ በጣም አዳክቶኛል ማለት ነው። ለማስገባት በጣም አስቸግሮኝ በስንት ጉር ነው ለፍቼ ለፍቼ እንትን ያለኝ የተስተካከለልኝ ማለት ነው። እናንተም እንደዚህ እንዳትሆኑ ጥንቃቄ አድርጉ። ስልካችሁን፣ ቻናላችሁን በሁለት ስልክ ሁላችሁም በሁለት ስልክ አድርጉ ማለት ነው። ቪዲዮ ስታዳምጡ ሳይለንት ሳታረጉ ብታዳምጡት ሁላችሁንም ይጠቅማል። ሁላችሁንም ዩቱበሮች፣ ሁላችሁንም ጓደኞችን የሚጠቅም ስለሆነ ለእናንተው ብዬ ስለሆነ ይህን ነገር የሰራሁት ይህን ቪዲዮ የሰራሁት ለእናንተው ብዬ ስለሆነ ሳይለንት ሳታደርጉ ሁላችሁም ብታዳምጡት ሁላችሁም ትጠቀሙበታላችሁ። እርግጠኛ ነኝ ሁላችሁም እንደምታመሰግኑኝ ማለት ነው። ማንም ሰው የደረሰበትን በሙሉ አያካፍልም። ነገር ግን እኔ እያካፈልኳችሁ ነው። ምክንያቱም ባካፍላችሁ ምንም የምጎዳው ነገር ስለሌለኝ እኔ ዝሮዝሮ እንዴ አንዴ ስልክ ሄዷል ተሰርቋል አይደለ፣ እንደ እናንተም እንድትሰረቁ እንድትዘረፉ ስለማልፈልግ ነው። ተሰረቁ ተዘረፍኩ ብዬ ትርፍ አገኛለሁ ብዬ ሳይሆን ነገር ግን እኔ እንደተጎዳሁ እናንተ እንድትጎዱ ስለማልፈልግ ወደ አገር ቤት ስትገቡ ጥንቃቄ እንድታደርጉ ስለምፈልግ ነው ማለት ነው። እና ሁላችሁም ሳይለንት ሳታደርጉ ተረጋግጣችሁ ቪዲዮውን አዳምጡት ማለት ነው። እና ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ሸር እያደረጋችሁ አጠገቤ እየሆናችሁ እያበረታታችሁ ያው አገር ቤት እንዳለሁ ታውቃላችሁ ሁላችሁም ተመልሼ ወደ ስደት ዓለም ተመልሼ እንዳልሄድ ያው ዝሮ እኔ እናንተ እህት ነኝ፣ እናንተ ደግሞ እህቶች ናችሁ። እንድታበረታቱኝ እኔ ተበረታትቼ ደግሞ እናንተን እንድቀበላችሁ እዚህ ሁኜ እንድቀበላችሁ እንዳበረታታችሁ ስለሆነ ዋናው አላማችን እስበሳችን ተደጋግፈን ተያይዘን ደህና ደረጃ ለመድረስ ስለሆነ፣ ይህን ነገር አረገብ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እየደመራችሁ ደግሞ እመልሳለሁ ማለት ነው። አበረታቱኝ፣ ማስታወቂያ እዩልኝ ውዶቼ። ቻናላይ ከተረፋ ይቀር ደግሞ ብዙ ነገር ተፈትኝበታለሁ። ሲጀመር ጀምሮ በጣም ብዙ ነገር ደርሶብኛል። እያያችሁት ነው ምሰራውን ቪዲዮ ከዛ ከዛ አንጻር እኔን አበረታቶኝ ማለት ነው። እኔም የምችለውን ያክል እናንተን አግዛለሁኝ። ወደ ሀገር ቤት የምትመጡም ልጆች ደግሞ አቀባበል አድርግላችኋለሁ። ከነገራችሁኝ እቀበላችኋለሁ። በተለይ ደሴ አካባቢ ያላችሁ እህቶችን ወደ ደሴ ስትመጡ እቀበላችኋለሁ ማለት ነው። እና እንደዛ እያልን እየተደጋገፍን አብረን እራሳችንን እናሳድጋለን ማለት ነው። እና ሌቦቹ በጣም ጥንቃቄ አድርጉ። በቃ የሆነ ነገር ያስነኳችኋል። በጥንቃቄ የሚዳን ነገር አይደለም ይሄ ነገር። የሆነ ነገር አስነክተው በመድኃኒት ነው። እኔ እውነት ለመናገር በጣም ጠንቃቃ ነኝ። እንደዚህ እንደ ማንኛውም ማህበረሰብ ነው። አለባበስም እንደዚህ ወጣ ያለ አለባበስም አለብስም። እንደ ማንኛውም ህብረተሰብ ነው ለብሼ የሚሄደው እንደ ነዋሪው ተመሳስዬ ነው የሚሄደው። ነገር ግን በእንደዚህ አይነት ሁኔታ መዳን አልቻልኩም ማለት ነው። እናንተም ጉድ እንዳትሰሩ እንደኔ እንዳትሆኑ፣ አካውንታችሁን በሁለት ስልክ አስቀምጡ ማለት ነው። አካውንታችሁን በሁለት ስልክ አስቀምጡ። ሲቀጥል ደግሞ ከአረብ ሀገር ይዛችሁ የመጣችሁትን ሞባይል ከቤታችሁ በጭራሽ እንዳታወጡ። እዚህ እንደመጣችሁ ሌላ ስልክ መግዛት አለባችሁ። ሌላ ስልክ አነስ ያለ ለቪዲዮ መቅረጫ የሚሆን ሌላ ስልክ ገዝታችሁ ቪዲዮአችሁን ለመቅረጽም ስትፈልጉ ለምንም ስትፈልጉ በዛ በስልክ ቪዲዮአችሁን ቀርጻችሁ ከዛ በኋላ ወደዛኛው ስልክ ትራንስፈር አድርጋችሁ ነው እንጂ በተለይ ብቻችሁን በተለይ ብቻችሁን እንዳትወጡ ማለት ነው። በተለይ ደግሞ የምመክራችሁ የስራ ቦታ የምትጀምሩ ልጆች እኔ ያሁን የተወሰድብኝ ስራ ቦታ ነው። ስራ ጀምር ያለው ታውቃላችሁ። ስራ ቦታ፣ አዲስ የተከፈተች ሱቅ የት ናት ብለው እንደምንም ብለው ያጣራሉ ማለት ነው ያጣራሉ። በጣም ነው የሚያጣሩት። ከተማዋን ሲዞሩ ነው የሚውሉ፣ ሲዞሩ ነው የሚያድሩት 24 ሰዓት። የቱ ነው የተዘጋው ሱቅ፣ የቱ ነው የተከፈተው ሱቅ፣ አዲስ የተከፈተ ሱቅ በሙሉ አንድም ነገር አይቀራቸውም። መድሃኒታቸውን ይዘው ነው የሚዞሩት። ኢትዮጵያ ውስጥ መኖር በጣም በጣም በጣም ከባድ ነው። ነገር ግን ከኢትዮጵያን ደግሞ ሀገራችንን ጥለን የት እነሱ እንትን ይሉናል ተብሎ ገና ለገና ሀገራችንን ጥለን በስደት አላመድሚያችንን በሙሉ እንድናሳልፍ እንድታሳልፉ አልፈቅድም። ጥንቃቄ አድርገን እንደዚህ እያለን ራሳችንን በቻለ በተቻለ መልኩ ጥንቃቄ እያደረጋችሁ እንድትገቡ ነው የምፈልገው። እና ይህን ይመስላል። ቪዲዮ ላይክ ያላረጋችሁ ላይክ እያደረጋችሁ፣ ሸር ያላረጋችሁ ሸር እያደረጋችሁ፣ ለሁሉም እንዲዳረስ ሸር ሸር እያደረጋችሁ ካጠገብ የሆናችሁ እንድታግዙኝ ነው ምለው እና ይህን ቪዲዮ ሁላችሁም እንድታዳምጡት ሁላችሁም እንድታዩት እፈልጋለሁ። ሳይለንት ሳታደርጉ አዳምጡት፣ እዩት። ጉድ እንዳትሰሩ። ሲቀጥል ደግሞ አጋጣሚ ሆኖ እንኳን ቻናላችሁ፣ ስልካችሁ ከተወሰደ ስልካችሁ ሲወሰድ ቻናላችሁ አብሮ ቢወሰድ አላህ አያርገውና እንደኔ ቻናል አብሮ ቢወሰድ እንዴት አድርጋችሁ ያን የተወሰደውን ስልክ ከዚህኛው ከኢሜላችሁ ላይ ስልኩ መውጣት አለበት መጀመሪያ ያኛው ስልክ ምንም ከማድረጋችሁ በፊት እንደምንም በዚህኛው ስልካችሁ በሁለት ስልክ የምትጠቀሙ ልጆች ካላችሁ ያኛውን ስልክ በጉግል ገብታችሁ ጉግል ውስጥ ገብታችሁ ስልኩን ማስወጣት አለባችሁ፣ እንዳይገቡ ማለት ነው። ወደውኑ ገብታችሁ ማስወጣት አለባችሁ። ካላስወጣችሁት እነሱ ገብተው እናንተን ሊያስወጣችሁ ይችላሉ። በሁለት ስልክ እንኳን ብትጠቀሙ እነሱ በወሰዱት ስልክ ገብተው በዛው አካውንት ስለሚያስገባቸው በዛ ስልክ ገብተው ይሄኛውን ስልካችሁን ሊያስወጡባችሁ ስለሚችሉ ስልካችሁ እንደተወሰደ ወዳውኑ ቀጥታ ወደ ቤታችሁ መጣችሁ ወይም አጠገባችሁ ካለ ስልካችሁ፣ በዛኛው ስልካችሁ ገብታችሁ ጉግል ላይ አስወጡት ማለት ነው። ያኛውን የተወሰደውን የተሰረቀውን ስልክ አስወጡት። እንዴት እንደምታስወጡት ደግሞ ቪዲዮ እሰራላችኋለሁ። አሁን ከዚሁ የተያያዘ ከዚሁ ቀጥዬ ቪዲዮ እሰራላችኋለሁ ማለት ነው። ከዚህ ቀጥዬ ቪዲዮ እሰራላችኋለሁኝ። በደንብ ላይክ እያረጋችሁ ሼር እያረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ከአጠገቤ የሆናችሁ ድጋፋችሁ እንዳይለኝ እያልኩኝ እናንተም እህቶች ጥንቃቄ አድርጉ። ይሄ ቪዲዮ የተሰራው ለእናንተ ነው። እስከ መጨረሻው እንደምታዳምጡት ተስፋ አድርጋለሁ ማለት ነው። ሁላችሁም ከአጠገቤ የሆናችሁ እንድታግዙኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።